ፍትህ መስጫ ነው። ይሄ ስራ በቅርስነት የሚመዘገብ ስራ ነው። በጉራጌ ነባር ባህል ነባር ያኗኗር እሴት ውስጥ ቀድሞ የነበረ ሥራ አምስተኛውም ክፍለ ዘመን ጀምሮ የነበሩ መዛግብት ይህን ጉዳይ ያነሳሉ። በጽሁፍ ደረጃ ነው። ሰፊና አረንጓዴ ውበትን የተላበሰው የጉራጌ መንደሮች ሞገስ የሆነው ጆፎረ ዋናው መንገዳቸው ብቻ ሳይሆን የተለያዩ ማህበራዊ ክንዋኔዎች የሚተገበሩበት የማህበረሰቡ የወል ቦታ ነው። የቀደሙ የጉራጌ አባቶች ያለ ዘመናዊ መሳሪያና እውቀት በነባር የምህንድስና እውቀታቸው የተራቀቁበት ጆፎረ ትውልድን ተሻግሮ የመጣ ዛሬም ተጠብቆ የቀጠለ የማህበረሰቡ ነባር እሴት ነው። በገጠር የአኗኗር ዘይቤን ያዘመኑ ዛሬ የኮሪደር ልማት ከከተማ ወደ ገጠር ከመስፋፋቱ ከዘመናት ቀድመው የጉራጌ ማህበረሰብ ለመንደራቸው ጆፈረ ብለው የሰየሙት ሰፊ አረንጓዴ የወል ቦታ አሁን ላይ የብዙዎችን ቀልብ መሳብም ጀምሯል። የጉራጌ ማህበረሰብ ለዘመናት በባህል ጠብቆ ያቆየው ጆፈረ ዛሬ አረንጓዴ ውበቱ መስህብ ብቻ ሳይሆን ጆፈረ ከዚህም ያለፈ ለአካባቢው ማህበረሰብ ዘርፈ ብዙ ፋይዳ ያለው ነው። ጀፎረ ማለት አራት አምስት ስድስት ነገሮች የያዘ ነው። አንደኛው እና ትልቁ ነገር ፍትህ መስጫ ነው። ሰው ቢጣላ፣ ጭቅጭቅ ቢፈጠር፣ ከዱላ ከድብድብ፣ ከግድያ በፊት የተበደለ ሰው እከሌ እንዲህ አድርጎኛል ብሎ ወጥቶ መናገር አለበት። እዚህ ነው የሚዳኘው። ሁለተኛው የአካባቢ ህፃናት ወጥተው የሚቦርቁበት የሚጫወቱበት፣ የሚዝናኑበት ሁሉም ማህበረሰቡ እየጠበቃቸው እያያቸው በማህበረሰቡ በእናቶች፣ በአባቶች ጥበቃ ስር ሆነው የሚጫወቱበት ነው። ሁለተኛ ደግሞ ከብቶች ወደ ስምሪት ከመሄዳቸው በፊት ጠዋት ጠዋት ሁሉም በየቤቱ ከብቶቹን እየፈታ አውጥቶ ለእረኛው ለጠባቂው ቆጥሮ አስረክቦ ኃላፊነት የሚሰጥበት ቦታ ነው። ቂጫ አለ። በቂጫ ነው የምንተደራደረው እኛ ከአባታችን ወርሰን ማንም ልክች ብሎ ከግራ ከቀኝ እንዳያልፍ እየጠበቅን ቂጫ እያስከበርን ጥፋት ያለበት ሰው እየቀጣን እኛ ተቀብለን እስከ ትውልድ ማስተላለፍ እስከ ዛሬ የጠበቅ ነው እያለ ለጉራጌ ብሔረሰብ አጠቃላይ ይህ ጀፎር ጀፎር በአጠቃላይ ማንም አንድ ሰው የተገፋ ሰው ቢኖር የጉራጌ ጭጫ አለው። የጉራጌ ሸንጎ አለው። በሸንጎ ለመዳኘት እዚህ ዝግባና ወይራ ቁጭ ብሎ ነው ለመዳኘት ችግሩ አ መበደል ይኖራል። በመሬት መገፋት ይኖራል። ሰው መግደል ይኖራል። በአንድ ደካማ ሰው በጉልበት ሊጨፈለቅ ይችላል። ያንን ያንን ጉዳይ ያንን ችግር አጠቃላይ ለመቋቋም በሸንጎ ነው። ሸንጎ የሚደረገው እዚህ ጀፎር ላይ ነው። ይሄ ዘመን ተሻጋሪ የሆነ የሳትማሩ ሳትሰለጥኑ ግን ደግሞ የወደፊቱን ረጅሙን ጊዜ በትክክል አይታችሁ እዚያ አካባቢ አንድ ቀን መንገድ ሊገባ ይችላል፣ ውሃ ሊገባ ይችላል። ለማህበራዊ ነገር ደግሞ ደሃ ሀብታም ሳይባል የተማረ ያልተማረ ሳይባል እንደዚህ አይነት ሀሳብ በነፃነት ምናራ ልጆች የሚጫወቱበት ከብት ሚሰማራበት ቦታ ያስፈልጋል ብለው ከ800 እስከ ሺህ ዓመት የሆነ ጊዜ የቆየ ትልቅ ታሪክ ያለው ጀፈረ ጠብቃቸው ያቆይታቸዋል። ይሄን ለእናንተም ትልቅ ክብር ይገባቸዋል እንግዲህ እናንተም የአባቶቻችሁ ልጆች ናችሁና ይህንን ጠብቃቸው አቆይታችኋል ወደፊትም ተጠናክሮ መቀጠል አለበት ይህ ከጀርባዬ የምትመለከቱት የጉራጌ ዞን ከብዙ መቶ ዓመታት በፊት ጀምሮ ልምድ ያደረገው እኛ የገጠር ኮሪደር ልማት ብለን አሁን የጀመርነውን በጉራጌ ነባር ባህል ነባር የአኗኗር እሴት ውስጥ ቀድሞ የነበረ አካባቢን በስፋት በእቅድ የመምራት ፣ መሬትን በእቅድ የመምራት ለወል አገልግሎት የመጠቀም፣ ለመሠረተ ልማት እንዲሆን፣ ለወል አገልግሎት እንዲሆን አድርጎ ቀድሞ አቅዶ መሬትን የመጠቀምና ሰፋ አድርጎ አካባቢን የማልማት አረንጓዴ ጽዱና ውብ አድርጎ የመጠቀም ልምድ ከብዙ መቶ ዓመታት በፊት ጀምሮ የጉራጌ ማህበረሰብ ሲለማመደው የነበረ ቦታ መሆኑን ነው። መተን ያየ ነው። ይህ አካባቢ የሽማግሌዎች፣ ወጣቶች፣ ህጻናት በሙሉ ይሄ የጋራ አካባቢያችን ነው። የገጠር ኮሪደር ብለው አይደለም እነሱ ጀፎሮ ብለው ነው የሰየሙት። ጀፎሮ ማለት የወል አካባቢ በእቅድ የሚለማ ለሰርግ ለቅሶ፣ ለጋራ ለሽምግልና እንዲሁም ለበዓላት በጋራ የሚጠቀሙትና ለብዙ የጋራ አገልግሎት ሊውል የሚችል ቀድሞ በእቅድ የሚመራ ህግ ያለው፣ ስርዓት ያለው በማህበረሰቡ እሴት ውስጥ የነበረ ባህል ነው። ይሄ ለኢትዮጵያ በጣም ትልቅ ልምድ ነው ማለት ነው። ኢትዮጵያ ውስጥ የገጠር ኮሪደር አሁን እንዲስፋፋ እንፈልጋለን። ስራውም ተጀምሯል። በጣም ብዙ አካባቢዎች ስራው በጥሩ ሁኔታ እየሄደ ነው። እንግዲህ ይሄን አካባቢ ማየትና ከዚህ መማር በጣም ትልቅ ነው ብለን እናስባለን። ከላይ ወደታች በሚሰጥ ሳይሆን በማህበረሰብ ውስጥ ቀድሞ የነበሩ ባህሎች፣ እሴቶች፣ አኗኗሮች በራሳቸው ትልቅ ልምድ ናቸው ለእኛ ብሎ መናገር ይቻላል። ስለዚህ የጉራጌ ዞን የቻሃ ወረዳ ጀፎሮ ብሎ ከብዙ መቶ ዓመታት በፊት የሰየመው አሁን የኮሪደር ልማት የተባለው በጣም ጥሩ ልምድና ትምህርት ሊሆን የሚችል ስለሆነ የትኞቹም የኢትዮጵያ የገጠር አካባቢዎች ይህንን ልምድ ወስደው በየአካባቢያቸው ቢያስፋፉ ጽዱ፣ አረንጓዴ፣ ውብ አካባቢን አልምተው ለሚቀጥለው ትውልድ ማስተላለፍ ይችላሉ የሚል ነገር ነው ከዚህ ቦታ የተማርኩት ማለት ነው። ጀፎረን ባሰብኩ ጊዜ ሁሌ የሚገርሙኝ አምስት ስድስት ነገሮች አሉ። የመጀመሪያው ኢትዮጵያ ውስጥ ባለን የመሬት አጠቃቀም በጣም ፈታኙ የግል የመሬት አጠቃቀምና የማህበረሰብ የመሬት አጠቃቀምን ማጣጠም ነው። ሁልጊዜ እንደምታዩት መንገድ ይሰራል፣ ሌላ መሰረተ ልማት ይሰራል ሲባል የግል መሬቶችን መንካትና የወሰን ማስከበር ሁሌ የመንግስት ጣጣ ሆኖ ነው የመጣው። ማህበረሰቡም ደግሞ የግሉ አጥሮ የያዘውን መሬት ነው እንጂ እንደ ትልቅ መሬት የሚቆጥረው ማህበራዊ የሆነውን የጋራ የወል የምንለውን ነገር እያጠረ እያጠረ እያሳነሰ እያሳነሰ እያሳነሰ መጨረሻ ጋሪ የማያሳልፍ እስከ ማድረግ ነው የሚደርሰው። እዚህ ቦታ ይሄ ተፈቷል። ችግር አይደለም። መውሰድ ነበረብን። ለምንድን ነው ከራሳችን ያልወሰድ ነው የሚል ሁልጊዜ ጥያቄ ውስጥ ይጭርብኛል። ሁለተኛ ይሄንን ወሰን ወደዚህ ደረጃ የሚያደርሱት ፖሊሶች ወይም ደግሞ ዳኞች ወይም ደግሞ የጸጥታ አካላት አሉ። ባህላዊ ዳኞች ናቸው የመሬትን ወሰን የሚከልሉ ዳኞች አሉ። ባህላዊ ዳኞች እነሱ የሚከልሉት የመሬት ቦታ በቃ የታወቀ ነው። ማንም አይነካው። ፖሊስ አያስፈልገውም። አንድ ሰው አጥሩን ወደፊት ወደ ኋላ ለማለት ምንም አያስፈልገውም። ባህሉ ብቻ በቂ ነው። ብዙ ጊዜ እኛ ሀገር ህግ አስፈጻሚው ፖሊሱ ሲታይ ነው ህግ የሚከበረው እንጂ ፖሊሱ ወይም ሌላ ህግ አስፈጻሚ በሌለበት ማንም ህግ አያከብር። እዚህ ግን ፖሊስ አያስፈልግም። ምን አያስፈልግም? አንድ የተደነገገ በቃ ጨረሰ። ይሄን እሴት ለምን ነው ያልወሰድ ነው የሚል ሁልጊዜ ጥያቄ ሆንብኛል። ሶስተኛ እዚህ ለምሳሌ ይሄ ባህላዊ ጎዳና በትንሹ 100 ሜትር እስከ 150 ሜትር ነው ስፋቱ። እኛ ሀገር ትልልቅ ጎዳናዎች ይህን እድል አያገኙት። 30 ሜትር ነው ሰፊው ምንለው። ብዙ ጊዜ በሁለት መንገድ ከመጣን እንኳ 30 30፣ 60 መሃል አካፋዩን 10 ሜትር ብናደርገው ከ70 ከ80 አይበልጥም መንገዶቻችን። ስለዚህ ይሄ ይበልጠናል ማለት ነው። ይህን ለምንድነው መውሰድ ያልቻልን? ከዛ በተጨማሪ ሀብታምና ድሃ ሀብታም ስለ ወንክ አጥሩን ወደፊት ላድርግ፣ ድሃ ስለ ወንክ ደግሞ አንተ አጥሩን ወደ ዋዳ አድርግ የሚለው ስርዓት የለም በእኛ ሀገር። የሀብታምና የድሃን የመሬት አጠቃቀም ማስተካከል በጣም ፈታኝ፣ መንገዶች የመሠረተ ልማት በምናካሄድበት ጊዜ ሁሌ ፈታኝ ነው የሆነው። ይሄ እዚህ ይሄ ፈተና የለም። ስለዚህ ይሄንን ፍልስፍና መውሰድ ነበረብን ማለት ነው የመሠረተ ልማቶቻችንን በምንሰራበት ጊዜ ገጠሩን ህብረተሰብ ያኗኗር ዘይቤ ለማዘመን አሁን ላይ የገጠር ኮሪደር ተብሎ በየቦታው የተጀመረው ልማትን ቀድመው ከክፍለ ዘመናት በፊት የጀመሩት ጉራጌዎች ቦታው የወል መሬት በመሆኑ እንዳይወረር በባህል ስርዓታቸው ይጠብቃሉ። የጀፎረ መሃሉ ላይ ምልክት ይቀመጥና ግራና ቀኙ እኩል ተለክቶ ጀፎረን አልፎ ያጠረ አካል ካለም እንዲያስተካክለው በማድረግ ጉራጌና ጀፎረ ለዘመናት ቆይተዋል። ነፃ ሀሳብና ነፃ አስተያየት የሚተላለፍበት ጀፎሮ በጣም ትልቅ አሻራ ያለው ነው። ምናልባት ጥንት አመጣጡ ሲነሳ በጣም የረጅም ዓመት ታሪክ ያለው ስለሆነ ጀፎሮ እንዲጠበቅ፣ አላግባብ እንዳይወረር የሚሰሩ መሰረተ ልማቶችም ጀፎሮን ማዕከል አድርገው ጀፎሮን ሳይዛነፍ በስርዓት እያስተናገደ እንዲቆይ የቆየ ባህል ያለው ማህበረሰብ ነው። ይሄ ባህላችን ተጠናክሮ እንዲቀጥል በአሁኑም በመንግስት አዲሱ አሰራር በተለይ ገጠርና ከተሞችን አስተሳስረን ለነዋሪዎቻቸው ምቹ እንዲሆኑ በማድረግ እየተሰራ ያለው ስራም በገጠር ኮሪደር ልማት ስራው አጅበን ለመሄድ በርካታ ስራዎች እየተሰሩ ነው። ግራ ቀኙ በዛፍ የተሞላ ነው። መሀሉ ላይ ትልልቅ ዋርካዎች አሉ። በግራቀኝ ፍራፍሬዎች ወይም ሌሎች ዛፎች አሉ። ይሄ ዛሬ እኮ ልናመጣው እየታገልን ያለ ነው ስርዓት ነው። እዚህ ግን ቆይቷል። በነገራችን ላይ የጀፎረ ታሪክ የሻመታት ታሪክ በመዛግብቶቻችን በኢትዮጵያ መዛግብት እንኳን ከተመዘገበ ወደ 500 15ኛው መቶ ክፍለ ዘመን ጀምሮ የነበሩ መዛግብት ይሄን ጉዳይ ያነሳሉ። በጽሁፍ ደረጃ ነው ምላቸው የቃል ታሪኩን ካየን ወደ ኋላ ይሄዳል። እና ምን ሆነ ነው የዘገየ ነው? ብዙ ጊዜ ኢትዮጵያውያን በመቅደም የሚችለን የለም። ግን እንሮጥና የሆነ ቦታ ላይ እንቆምና ይባስ ብለን እንተኛለን። እሱ ነው በጣም ሚጎዳል። እና ይሄ እንደ ጀምር ነው፣ ሌላውን ቀጥለን ቢሆን ዛሬ የኮሪደር ልማት ዜና ይሆንም ነበር። በቃ ባህል ሆኖ ስርዓት ሆኖ ብዙ ነገር ተደርጎለት እዚህ ደረጃ ይደርስ ነበር። ይሄንን ነው እነዚህ አባቶች የጠበቁት። እናንተ ሳትማሩ ሳትሰለጥኑ ይህን ነገር ጠበቃችሁ ነው ምንላቸው። እኔ በሱ አልስማማም ይሄን ከመጠበቅ በላይ ምን ትምህርት አለ? ይሄንን በእንግሊዘኛ ካልጠበቁት ካላልን በስተቀር ይሄንን ዲዛይን ከመስራት በላይ የኛ ሀገር የምህንድስና ትምህርት የሰሩ ሰዎች እኮ ይሄን ዲዛይን ማምጣት ለማምጣት ነው አምስት አመት ስድስት ዓመት የሚማሩት። እነዚህ ሰዎች እዛ ሳይደርሱ ከደረሱበት ለምን ነው እናስገድዳቸው? ከቻለ ዲግሪውን አምተንስታቸው ለነሱ ከዚህ በላይ ምን መሰልጠን አለ? ስልጣኔ የማነገራችን ላይ በህግ መመራት ማለት ነው ሌላ አይደለም። ስልጣኔ ማለት አንዴ በወጣ ህግ የህግ አስከባሪውን ሳታይ ህጉን ባህልህ አድርገህ መመራት ነው። እሱ ነው እኮ ስልጣኔ። ሌላ ምንም ነገር የለውም የስልጣኔ እኔ እንዲያውም እዚህ አካባቢ ያሉትን አመራሮችና እዚህ አካባቢ ያሉ ሽማግሎችን ሞቅሰው ይሄን የመሰለ ነገር እንዴት ደብቃችሁ ትይዛላችሁ? ይሄን የመሰለ ነገር ይሄን፣ ዛሬ እኮ በሰሜን በደቡብ በምዕራብ በምስራቅ ያሉ የገጠር ኮሪደርን የሚያስቡ ሰዎች መጀመሪያ ማየት ያለባቸው መጀመሪያ ማየት ያለው ይቻላል ወይ? አዎ፣ ይሄው ማህበረሰቡ ያውቃል ወይ? አዎ፣ ይሄው ለዚህ የሚሆን ህግ አለን ወይ? አዎ፣ እዚህ አለ። ለዚህ የሚሆን ባህል አለ ወይ? ይሄው አለ። ይሄ ነገር የኢትዮጵያ ሀሳብ ነው ወይ? አዎ፣ ይሄው። ከዚህ በላይ የት ሊጎበኝ የሚችል ቦታ አለ? እና እኔ ለሚዲያዎችም በየገጠሩ ገጠር ኮሪደር ለመስራት ለምትሞክሩ የስራ ኃላፊዎችና ባለሙያዎች ይሄን እዩ። እዚህ ቦታ እዚህ ቦታ ጀምሮ እኔ እንዲያውም በመንገድ ላይ እያለፍኩባቸው የመጣቸው ከተሞች ይሄንን ወደ ከተማ ይዞ ባለመሄዳቸው ነው። ማለት ይሄንን ወደ ከተሞች መሄድ ነበረባቸው። የከተሞቻችን መንገዶች ለምን ጠበቡ? ይሄን የመሰለ ባህል እያለ በሰፊው የጀፎረ አረንጓዴ ሜዳ ውስጥ አልፎ አልፎ ዕድሜ ጠገብ ሀገር በቀል ዛፎች ከነ ሞጉሳቸው ተጠብቀው ይታያሉ። ዳርና ዳሩ ደግሞ በፍራፍሬ ዛፎች የተዋበ የማኅበረሰቡ ከክፍለ ዘመናት የቀደመ የስልጣኔ ማሳያ ነው። የገጠር ኮሪደር ልማት እንደምታዩትም ከተለያዩ ምግብ ዋስትና ስራዎችም ጋር አስተሳስረን እየተመራ ያለበት ሁኔታ አለ። በአካባቢው የፍራፍሬ ዛፎች፣ የተለያዩ የእንሰት ተክል እንዲሁም መሰል ጉዳዮችም የቤተሰብና የምግብ ዋስትና ሊያረጋግጡ የሚችሉ ጉዳዮች እየተሰሩ ያሉበት ሁኔታ አለ። በየአካባቢው የተለያየ ስያሜ ያላቸው ጀፎሮን በተገቢ እየተከታተሉ እየተንከባከቡ የሚቆዩ የማኅበረሰባችን እሴቶች አሉና እነዚህ ተጠናክረው እንዲቀጥሉ እኛ ማበከረን እንሰራለን። እናንተ በውስጡ ስለኖራችሁበት ቀላል ይመስላል። ይሄ ስራ በቅርስነት የሚመዘገብ ስራ ነው የእኛን ህዝብ ብቻ የዚህ አካባቢ ብቻ ሳይሆን ኢትዮጵያን በዓለም አደባባይ በቅርስነት ተመዝግቦ በዩኒስኮ ተመዝግቦ ትልቅ ታሪክ የተሰራ ስራ ነው እና የሺ ዓመታት ጉዳይ ቀላል አይደለም። እና ከዚህ በላይ ምን አለ? እናንተ ልትኮሩ ይገባል። ማንዲስ ሳያስፈልግ፣ ፖሊስና መሳሪያ ሳያስፈልግ፣ ዘበኛ ሳያስፈልግ በነበረው በአባቶቻችን ጥበብና ማስተዋል የሰራችሁ ስራ ቀላል አይደለም። ለትውልድና ለልጆቻችሁ ሀብት ሳይሆን ስራ የሚታወርሱ ሰዎች ናቸው። ገንዘብ ነን የሚታወርሱት እናንተ፣ የስራ ባህል የሚታወርሱ ሰዎች ናቸው። ከገንዘብ በላይ ስራን ማውረስን የመሰለ መልካም ነገር የለም። መልካም ስራን ማውረስ ለልጆቻችን የዛ የስራ ውጤት ነው። በዚህ መልኩ ዛሬ ማየት የቻል ነውና በቅርብ ጊዜ የክልሉ መንግስት ትልቅ የሆሮን በገጠር ኮሪደር ልማት በማእከላዊ ኢትዮጵያ ክልል ውስጥ ትልቅ መድረክ እያሰብን ያለነው በክቡር ፕሬዚዳንቱ በክቡር ዶክተር እንደሻውም እያሰቡ እቅድ እያወጡ ናቸው ያሉት በዚህ ዞን ላይ። ይሄንን ለክልላችን ህዝቦች፣ ለዓለም ህዝቦች፣ ለኢትዮጵያ ህዝቦች ሁሉ ላላዩት እዚህ መጥቶ ደርሶ ማየት የሚችሉት እንዲያዩ እናደርጋለን። ይህን የጠበቃችሁ፣ ይህን የሰራችሁ፣ ይህን ያስከበራችሁ ሽማግሌዎች እናንተ ናችሁ። የሰለጠናችሁት እኛ፣ መሰልጠና አቅቶን ነው መንገዶቹን ሁሉ ቀንሰን ቀንሰን ቀንሰን ቀንሰን ቀንሰን የዋሁን መኪና ማሳለፍ እስኪያቅተን ድረስ ለመንግስት ዳነ ያመጣንበት እየገፋን ስንችል ቤቱን ቤቱን ካልቻል አጥሩን አጥሩን ካልቻል የሆነውን ነገር እየገፋ መንገድ ላይ አውተን አውተን ዛሬ አፍርስ አታፍርስ ካሳክፈል አትክፈል በዚህ ሂድ በዚያ ሂድ መከራ የታየው ይሄ ስልጣን የጠፍቶ እና አደራችሁን የሰለጠናችሁት እናንተ ስለሆናችሁ እንደኛ እንሆናለን ብላችሁ መከራ እንዳታዩ። እንደኛ እንሆናለን ብላችሁ እኛን እንደናንተ መሆን ያለብን ይሄን እንጠብቃችሁ ሂዱ። ለልጆቻችሁ ንገሯቸው። ስልጣኔ ይሄ ነው። እኔ እንዲህ አይነት ቦታዎችን ያየሁት ስዊዘርላንድ ነው። የስዊዘርላንድ የገጠር ከተሞች ናቸው። እንደዚህ በጣም ሰፊ ጎዳና አላቸው። ከኋላ ሜዳ አላቸው። ከፊታቸው እንደዚህ ሰፋፊ አላቸው። ብዙ የአውሮፓ አገሮች አላየሁም። የከተማ እንትን ነው። የስዊዘርላንድ ግን የገጠር ስልጣኔያቸው ልክ እንደዚህ ነው እና እዛ ለመሄድ እናንተ እኮ እዛ ደርሳችኋል እኮ ወይም እነሱ ከእናንተ ተከትለዋል። እኛ ወዴት ልንሄድ እንችላለን? ከዚህ የተሻለው ስልጣን፣ እዚህ ያላችሁ ወጣቶች፣ እዚህ ያላችሁ ባለድርሻ አካላት፣ ይሄ ትልቅ ስልጣን። እኛ ይህን መማር መቻል ያለብን የዞኑ ወረዳው፣ ክልሉ፣ ሌሎች ክልሎች፣ ሌሎች ወገኖች መጥተው እዚህ እንዲያዩ፣ የምህንድስና ሰዎችም ከዚህ መጥተው እንዲያዩ፣ እንዲህ አይነት ጎዳናዎች መሰራት እንደሚችሉ የግድ የሆነ እዚህ እኮ ትራክተር የመጣ አይመስለኝም እኔ አሰራሩን ሳየው እንደዛ አይደለም። የሆነ ግሪደር አላስፈልጋችሁም፣ የሆነ ዶዘርም አላስፈልጋችሁም፣ የሆነ ነገር ማድረግም ባህልና ስርዓት ብቻ ነው የዘረጋችሁት። እርግጠኛ ለዚህ የውጭ ፈንድም አላስፈለጋችሁም፣ የታች በጀትም የሰጣችሁ ያለ አይመስልም። በቃ የእናንተ ነው። እንዲህ አይነት ነገር እንስራ ብንልኛ ወይ የውጭ ፈንድ እንፈልጋለን ወይ በጀት አምጡ እንላለን፣ ወይም ዘጠኝ ስብሰባ እናካሄዳለን፣ በዛ ቲሸርትና ኮፍያ እናሰራለን። ገንዘቡን እዛ እንጨርሳለን፣ መንገዱ አይሰራ። ይህን ሁሉ ሳታደርጉ የሰራችሁ ሰዎች የሰለጠናችሁ ማለት እናንተ ናችሁና፣ ይሄንን ሌሎቻችን መቅሰም አለብን፣ መውሰድ አለብን። ሌሎች መጥተው እንዲያው ታድርጉ። ዛሬ የከተሞችን ገጽታ የቀየረው የኮሪደር ልማት ወደ ገጠር ሲሸጋገር የጉራጌዎች ጆፈረ ከገጠር ኮሪደር ጋርም እየተሳሰረ መጥቷል። የአካባቢው ማህበረሰብ ጠብቆ ያቆየው በሌላው ኢትዮጵያዊ ብዙም ያልታወቀው ጆፈረ ዛሬ በገጠር ኮሪደር ልማት ለብዙ አካባቢዎች ምሳሌ መሆን የቻለ ነው። አዲሱ ትውልድ አሁን በመሰረቱ አብዛኛውን ባህሎቹን እየተወ የሌላውን፣ ባህል ይበልጥ የውጭውን ባህል እያደነቀ ያለበት ወቅት ነው። ይሄም ደግሞ ከወጣቱ አይደለም ብቻ አይደለም፣ እንትኖቹ የጋዜጣም የሚዲያም አስተዋጽኦ ከፍተኛ ነው። እኛ ወላጆች ደግሞ አሁን ይህንን እንዲጠብቅ ይህን ታሪክ የማስተላለፍ ስራ እንሰራለን። በታሪክ የአባቶቻችን አደራ ተሸክመው ለዚህ ለትውልድ ያስተላለፉ ዘመን ተሻጋሪ ስራ ነው የሰራችሁት። ለትውልድ ትልቅ ትምህርት ነው የሰራችሁት። ስለዚህ ይህንን እኛ የበለጠ ደግሞ ለሚመጣው ትውልድ እንደ መንግስትም ከዚህ በኋላ የእኛም አይናችን ሳይከፈን ኖረዋለሁ። አሁን የወልቂጤ የአዲስ አበባ ዩኒቨርሲቲ አርክቴክት ነው መሃንዲስ የሚባለው እዚህ ሰፈር መጥቶ መማር አለበት። ስለዚህ የጆፍሮ ጥበብ ለእኛ የሚሰጠው ትልቅ ታሪካዊ ትርጉም ስላለ ዩኒቨርሲቲ ይህንን በኃላፊነት ወስደው በታሪክ ቅርስነት እንዲመዘገብ የጥናትና ምርምር ወደ ጆርናል በስሙ ይሰይማቸዋል ይመስለኛል። ከዚህ አንጻር እናንተን ይቅርታን እንጠይቃለን እስካሁን ለነበረው ክፍተት። አሁን ግን ሁላችንም ነቅተናል ከዚህ በላይ የበለጠ ደግሞ አጠናክራችሁ እንድትሰሩ እንድትጠብቁ አደራ እላለሁ። እንግዲህ ይሄን አያት ቅድመ አያቶች ናቸው ይሄን ባህል እዚህ ያስተማሩትና ያቆዩት። አሁን የመጣው ትውልድ ደግሞ ጠብቆ እያቆየው ነው፣ እንደምታዩት ከጀርባዬ ማለት ነው። ስለዚህ ይሄን ማቆየት ደግሞ አሁን ያለው ትውልድ፣ ወጣቱ ትውልድ ይሄን ማቆየት ለሕፃናት ማስተላለፍ እንድንማረው ማድረግ አካባቢን ጽዱ ውብና አረንጓዴ አድርጎ ማልማትና ለመሰረተ ልማት እንዲመች፣ ለጋራ አገልግሎት እንዲመች፣ ለኑሮ እንዲመች ይሄ አሁን ከተማ ነው እንጂ የሚመስለው ገጠር አይመስልም። ስለዚህ በገጠር ውስጥ ከተማነት የከተሜነት ባህል አለ። በእቅድ የመምራት አካባቢን የተፈጥሮ ሀብትን በእቅድ አቅዶ ለጋራ አገልግሎት የመጠቀም ልምድን አሁን ያለው ትውልድ ሕፃናትን ጨምሮ፣ ወጣቱን ጨምሮ ማልማት ማሳደግና ለሚቀጥለው ትውልድ ማስተላለፍ አደራ አለብን ብዬ ነው የማስበው። ይህን አደራ ከአያት ቅድመ አያቶቻችን ይሄ አካባቢ ያወረሰን ነው ብዬ ነው እማምነው።